ሰላም ሰላም፣ ወደዚህ ቻናል ተከታታዮች እንዴት ናቸው? እኔ ከሁሉ ሰላም ነው። ዛሬ ለማውራት የፈለግኩት ስለ አፍዝ አደንግዝ የመጭበርበር ዘዴ ነው። ይህ የመጭበርበር ዘዴ ከስሙ እንደምንረዳው ያው ተጠቂውን በማደንዘዝና በማፍዘዝ የተለያዩ መጭበርበሮችን የሚፈጸምበት ነው። በዋናነትም ተጠቂውን ራሱን እንዳይቆጣጠርና ከህሊ ከህሊናው ከልቡ፣ ከቀልቡ እንዳይሆን በማድረግ ተጠቂውን ንብረት፣ ገንዘብ መዝረፍ ያካትታል። ከዚህም በላይ በዋናነት ሰውየው ራሱን እንዳይቆጣጠር በማድረግ በደመነፍስ የተለያዩ የተለያዩ ንብረቶችን እንዲሰጥ፣ ምሳሌ ከባንክ ገንዘቡን አውጥቶ እንዲሰጥ ወይም ወደ ቤት ወስዶ ያሉትን ንብረቶችና ጌጣጌጦች አውጥቶ እንዲሰጥ የሚያደርጉበት የማጭበርበር ዘዴ ነው። አፍዝ አደንግዝ ሲባል እንግዲህ እንዴት ነው አንድ ሰው ራሱን የሚደነዝዘው የሚለውን ስናይ በዋናነት እንግዲህ በሀገራችን ያልተለመደ ቢሆንም በውጭ ሀገር ግን ያው የተለመደና ሲሰራበት የኖረ ማጭበርበር እንደሆነ ያው ብዙ መረጃዎች ያሳያሉ። እኛም አገር ይሄ ነገር እየተከሰተ መሆኑን የሚያመላክቱ የተለያዩ ምንጮች እየመጡ ነው። አዎ፣ ለምሳሌ በሶሻል ሚዲያ በማህበራዊ ሚዲያ እየቀረቡ የዚህ ድርጊት ተጠቂውም ሰለባ የሆኑ ግለሰቦች ምስክርነታቸውን ሰጥተዋል። አሁን ለአብነት እንኳን ያክል ብንጠቅስ ቅርቡ እዚህ አራት ኪሎ አካባቢ ወደ ስራ በፍጥነት በጠዋት በማለዳ እየሄደች ያለት ሴትዮ በዚህ ዘዴ አጋጠማትን ክስተት አጋርታለች በማህበራዊ ሚዲያ። ሌላም እንደዚሁ አፍዝ አደንግዝ በማስነካት እንደዚሁ ከባንክ ገንዘብ አውጥታ እንድሰጣቸው ያደረጓት ተጠቂም እንደዚሁ ምስክርነቷን ሰጥታለች። እና ሌሎች ብዙ አሉ ኢንዲቪጁዋሊ በየግል እየመጡ ምስክርነታቸውን የሰጡ ተጠቂዎች አሉ፣ ሰለባዎች ይህም እንግዲህ ፖሊስም በሚደርሱት የወንጀል ጥቆማዎች ይህ ነገር ያለና እየተሰራበት ያለ ወንጀል ድርጊት መሆኑንም ፖሊስ ይናገራል። እኔም ጋጣሚ ቀርቤ ያናገርኳቸው ፖሊሶች እንደዚሁ ይህን ነገር ያው ያምኑበታል። እና ብዙ ሰለባዎች እየሄዱ ለፖሊስ ያመለክታሉ። እነሱም በሂደት እንደዚህ አይነት ድርጊት እውነት መሆኑን እና ዝም ብሎ ሰዎች የፈጠሩት ወይም እንደ ፈታሪክ የሚወራ ወይም ተአማኒነት የሌለው ነገር ሳይሆን አክቹዋሊ እየተፈጸመ ያለ የመጭበርበር እና የዘረፋ ድርጊት ነው ማለት ይቻላል እንደገለጽኩላችሁ። የአፍዝ አደንግዝ በውጭ የተለመደ ነው። በተለይም እነዚህ ሰዎችን የሚያደነዝዙና አእምሯቸውን እንዳይቆጣጠሩ ወይም ከአእምሯቸው ኮንሽየስ ንቁ እንዳይሆን በማድረግ የሰዎችን አእምሮ በመጥለፍ ሰዎችን እነዛን ሰዎች የተለያዩ ነገሮችን እንዲያደርጉና ያሏቸውን እንዲያደርጉ እንዲከተሏቸው ሊሆን ይችላል። ወይም ከቀልባቸው ሳይሆኑ ጀስት እንደ ዞምቤ በሏቸው ማለት በቁም ይሄዳሉ። ነገር ግን አእምሯቸው አይቆጣጠሩም። ማለት የሚያደርጉትን ነገር አያውቁም፣ በደመነብስ ብቻ ይንቀሳቀሳሉ። አብረዋቸው ይገባሉ ይህ ነገር ካጨነኳቸው በኋላ አምሯቸው ይሄዳሉ ከዘራፊዎቹ ጋር መኪና ውስጥ ይገባሉ ወክ ሊያደርጉ ይችላሉ የሚያደርጓቸውን ነገር የሚያዟቸውን ነገር ይፈጽማሉ ምሳሌ ስልካቸውን አምጡ ካሏቸው ይሰጣሉ ቤታችሁ ውሰዱን ቢሏቸው ወስደው ያለውን ውድ ነገር ወይም ጌጣጌጥ ሊሰጡ ይችላሉ ከባንክ ብር አውጥተው ሊሰጡ ይችላሉ እና ያሏቸውን ሁሉ ይታዘዛሉ እነዚህ ለምን ምክንያቱም ከደመነፍስ ነው የሚንቀሳቀሱት ማለት ራሳቸውን ንቁ አይደለም አንኮንሽስ ናቸው ማለት ጀስት ይሄዳሉ ግን አእምሯቸው አይሰራም በትክክል ስለዚህ እንደዚህ ስለሆነ እነዛ ሰዎች የእነሱ ዞምቢ ወይም በቁማቸው የሚሄዱ ግን ምንም እንትን የሌላቸው ማለት ነው ነፍሳቸው ከቀልባቸው ያልሆኑ በሚሆኑበት ጊዜ ይህን ነገር ያደርጋሉ እና ይህን እንዴት ነው ዘራፊዎቹ የሚያደርጉት ሲባል በዋናነት እንግዲህ የውጭ ሀገር የተለመደው የሚቀነባበሩ እንደዚህ አእምሮን የሚያደነዝዙ እና የሚያፈዙ ንጥረ ነገሮች አሉ መድኃኒቶች በዱቄት መልክ የሚሰጡ ሊሆን ይችላሉ በሲሪንጅ ኢትዮጵያ ውስጥ ያለውን ነገር በትክክል የትኛውን ንጥረ ነገር እየተጠቀሙ ነው ሰዎችን እንደዚያ ዓይነት ነገር የሚያደርጉት የሚለው ብዙ ጥናትና የፖሊስ ምርመራ የሚፈልግ ጉዳይ ነው። ሆኖም ሳይንስም ሆነ እንደዚህ ይህን ጉዳይ የሚከታተሉ ሰዎች እነዚህ ነገር ማድረግ የሚችል የሚጠቀሟቸው እጾች እንዳሉ ነው የሚታመነው። በተለይም አሁን እኔ አንድ ማህበራዊ ሚዲያ ላይ ያገኘሁት ፔጅ ላይ ይሄ ነገር በኢትዮጵያም አለ፣ እጹ አለ። ግን ትክክል ስሙ የትኛው እንደሆነ ህዝቡን እንዲታወቅ ስለማይፈለግ ምክንያቱም ይሄ ወንጀል ማበረታታት ስለሆነ ሁሉም ሰው ካወቀ ሌሎችም ስለሚያደርግ እንጂ እጹ ይታወቃል። እና እሱን በተለይ የቅመማ ሂደት ጥሩ እነዚህ ያወቁ ሰዎች መማሄደት ያን እጽ ተጠቅመው የሚፈጥሩት መድኃኒት ነው። አደንዛዥ እጽ ነው ማለት። ይሄ የሚያደንዝዘው ነገር በዋናነት እንግዲህ በዱቄት መልክ ነው ያው ያደርጉታል ተብሎ የሚታሰበው ምክንያቱም አሁን ያለው እስካሁን ያጋጠሙ ኬዞች የሚያሳዩት እንደዚህ አይነት ነገር መሆኑን ነው። አሁን ላብነት እንኳን እንደነገርኳቸው አራት ኪሎ አካባቢ በቅርብ ያጋጠማት ሴትዮ እነዚህ ሰዎች ተባብረው ሊሰሩት ይችላሉ፣ ወይም አጋጣሚ በቀላሉ ሊያደርጉት ይችላሉ። እሱ አሁን እጹን ፊቷ ላይ ነው የተነፈሱባት ማለት ወደ እሷ በማብነን ን ወደፊቷ በማብነን ደግሞ በአይኗ ሊገባ ይችላል። በአፍንጫ በአየር ልስ ሰዎች በዚ አጋጣሚ ወደ ውስጥ ሲገባ ያውዳና ያደነዛል። ከዛ በኋላ እነሱ እንደሚሏችሁ ስለምትሆኑ ከፈዘዛችሁ በኋላ የሆነ ቦታ ወስደው ገንዘብ፣ ስልካችሁን ስጡን ብላ ይቀበሏችኋል ወይም ባንክ ገብታችሁ ብር አውጡ ብለው ሊቀበሏ ይችላሉ። ወይም ቤት ቤታችሁ ወስዳችኋቸው ገንዘቡ እንድሰጧቸው ወይም ንብረት፣ ጌጣጌጥ ሊሆን ይችላል ሌሎች ጠቃሚ ነገሮች እንድሰጧቸው ሊያደርጉ ይችላሉ። የሚገርመው ምን ያህል ርቀት ሊሄዱ እንደሚችሉ ማሳየው አንዳንድ ሰዎች ቤታቸው ሂደው ባንክ ቦካቸውን አውጥተው መልሰው ባንክ ቤት ሂደው ብዙ ገንዘብ አውጥተው የሚሰጡበት ሁኔታ አለ። ይሄ ሁሉ የሚሆነው ሰዎቹ አንኮንሽስ በሆኑበት ሰዓት እና ምንም ራሳቸውን በማያውቁበት ሁኔታ ነው። እስከዚህ ድረስ ይሄዳሉ ሰዎች ምናልባትም እንደዚህ በፐብሊክ ሰዎች እንደተቆጣጠሯቸው እነዛን ሰዎች በእነሱ ቁጥጥር ስር እንደሆኑ ሰው እስካልነቃባቸው ድረስ ሰው እያያቸው አብረዋቸው እንደ ጓደኛ ሊሄዱ ሁሉ ይችላሉ። በትክክል ያለ እና እየተሰራበት ያለ ነገር ነው። ብዙ ጊዜ አይታመንም። በእርግጥ አንዳንድ ጊዜ ሰው ደርሶበት ወይም በቅርብ ሰው ደርሶበት ከላይ በቀር አያምንም። ግን ሪል ሪል ሪል እየተካሄደ ያለ መጭበርበር እና የዘረፋ ድርጊት ነው። ይሄ አፍዝ አደንግዝ በትክክል እየተሰራ ነው እዚህ ሀገራችን ላይ ይህንን ቨር ምንም የሆነ የሚጠቀሙት ማደንዘጃ ባይታወቅም አሁን ላይ ትክክለኛነት ምንነቱ ባይታወቅም፣ ዞሮ ዞሮ እየተጠቀሙ ብዙ ሰዎች ሰለባ እየሆኑ ነው። የእኔ ስራ ባልደረባ እንኳን በቅርቡ እንደዚሁ እዚሁ አዲስ አበባ በቀን አጋጥሞታል። አሁን የሱ እንኳን ያደረጉት ለምሳሌ ጀስት ቀርበው ሁለቱ ነው አናገሩት። ጀስት እንደ ጸጥታ ይል ሆነውና ጥያቄ ትፈልጋለ ብለው ከያዙት በኋላ ጀስት ምን እንደነካው አያውቅም። እን ይዘው ምናምን አናገሩት ምናምን በዛ በሚከራከር በማን ምን እንደነካው አያውቅም። ራሱን ሳተቀ ከዛ በኋላ ለረጅም ጊዜ ቆይቶ ሲነቃ ምንም የለም፣ ባጠገቡ ማንም የለም። ጀስት የነበረበት ቦታ ሳይሆን ራሱን ያገኘው ሌላ ቦታ ነው። አጋጣሚ እንደም ያለበት ቦታ በካሜራም የሰርቬይላንስ ካሜራም የነበረበት ነበርና ሲታይ ምንም የሆነው ነገር የለም። አልወደቀም፣ ራሱን አልሳትም፣ ምንም አልሆነም። ጀስት ራሱን ኮንሽንስ እነሱን ብቻ ነው እንትን ያሉ ንቃት ሊና ና የሚያስበው ነገር ብቻ ነው የተወው እንጂ እንደ አብሮት እንደ ጓደኛ የዘውት ሲመላለሱ እንደነበረ በዛ በሄደበት ጎዳና ላይ የተገጠሙ ካሜራዎች ማየት ተችሏል። ምንም የሆነው ነገር የለም። በምን አጋጣሚ እንደሆነ በማይታወቅ ሁኔታ ራሱን እንዳያውቅ ብቻ ነው ያደረጉት እንጂ ሌላ ምንም የሆነው ነገር የለም እና እንደዚህ ነው የሚሆነው። በተለያየ መልኩ ራሳቸውን እንድደነዘዙ የሚያደርጉባቸው ሲስተሞች ስላሉ በዛ መልኩ የሚፈጸም ነውና፣ እውነት እንዳፈ ታሪክ እንዳታዩት እንደቀላል እንዳታዩት። በጣም ብዙ ሴቶች፣ ብዙ ወገኖች እየተጠቁ ነው። በዚህ በተለይ ከውጭ የሚመጡ ንብረት ያላቸው እንደዚህ ሲስተሙን የማያውቁ ብዙ ሰዎች ተጠቂ የሆኑ ሰለባ የሆኑ ስለሆነ በትኩረት እንዲታዩት ነው። እንግዲህ ዋናው ከአፍዝ አደንግዝ እንዴት ነው ራሳችን ቢያንስ ቢያንስ ምን ጠብቀው የሚለውን ለማየት ያክል እዚህ የተዘረዘሩ የተወሰኑ ነጥቦች አሉ። እንዴት እንከላከል የሚለው እንግዲህ የመጀመሪያውን ሳ እኔ እንደ ጥንቃቄ መወሰድ አለበት ብዬ የማስበው ሰዎችን ሁሌም ቢሆን በምንንቀሳቀስበት ሰዓት ታክሲን በምንገባበት ሰዓት ሊሆን ይችላል ወክን በምናደርግበት ወደ ስራ በምንፈጥበት በማንኛውም ሰዓት ይህንን አጋጣሚ ሊኖር እንደሚችል ከግምት ውስጥ ማስገባት እና ሁሌም ሬዲ ሆኖ መጠበቅ ነው። ምንም አይነት የተለየ ነገር የማታውቁት ሰው የማታውቁት አጋጣሚ ምንም ይሁን ሰዎች በሚኖር ሰዓት ሁሌም አእምሯችን ላይ ሊመጣ እንዲችል ማድረግ ይህን ነገር ሁሌም ትዝ እንዲለን ማድረግ መቻል ነው። አንዱ ጥንቃቄ ይሄ ከሆነ ምንም አይነት ክስተት በምንም አይነት ሁኔታ የትም ቦታ በሚገጥማቸው ሰዓት ይሄ ትዝ ካላችሁ እና አእምሯችሁ ላይ ከጫረ የራሳችሁን ጥንቃቄና ትኩረት ታደርጋላችሁ ማለት ነው እዛ ነገር ላይ። ስለዚህ መሆን ያለበት አንዱ ይሄ ነው። ሁሌም ቢሆን ትዝ ሊለን ይገባል። እንደዚህ አይነት ነገር እንዳለ ሁሌም ቢሆን በአእምሯችን ውስጥ ልናስቀምጠ ይገባል ማለት ነው። ስለዚህ እንደዛ ከሆነ ምንድነው እንደ እንደ እንደ ለይተን እንኳን የምናስቀማቸው በማንኛውም ሁኔታ በካፌ ሊሆን ይችላል፣ በመንገድ ላይ ሊሆን ይችላል፣ በትራንስፖርት ላይ ሊሆን ይችላል፣ ታክሲ ባስ ላይ ሊሆን ይችላል። የትም ቦታ ሠርግ ላይ፣ ፕሮግራም ዝግጅት፣ ምንም በሆ በማንኛውም አጋጣሚ የሆነ ሰው እናገኛለን። እንግዲህ እነዚህ ሰዎች ጀንት ሊሆኑ ይችላሉ። በጣም የቢዝነስ ሰው ሊሆን ይችላሉ። እና እነዚህ አይነት ሰዎች የሆነ እቃ እንዲሰጡን ከቢዝነስ ጋር ሊሆን ይችላል። ሌሎች ማንኛውን ነገሮች ወረቀት ሊሆን ይችላል መጽሔት፣ ጋዜጣ ምንም ነገር ቢሆን እነዚህ አዲስ ሰውና የማታውቁት ሰው የሆነ ነገር ሲሰጣችሁ መቀበል የለባችሁም። በተለይ የማታውቁት ዝም ብሎ ድንገት መጥቶ ወይም ድንገት አጋጥሟችሁ እንደዚህ አይነት ነገር የሚጠይቃችሁ ከሆነ ማድረግ የለባችሁም ማለት ነው። ሰውዬው ግዴታ ቢዝነስ ሰው የመሰለ ላይሆን ይችላል፣ ወጣት ላይሆን ይችላል፣ ጀስት አሮጊትም ሊሆን ይችላል፣ አዛውንትም ሊሆን ይችላል፣ ሴትም ልትሆን ህጻንም ሊሆን ይችላል። ማንኛውም እድሜ ክልል ላይና እናንተን እናንተ ሊያሳሰት የሚችል ሊሆን ይችላል። ምንም የማታውቁ ምንም የማያውቅ መሳይ የገጠር ሰው መሳይም ሊሆን ይችላል። ስለዚህ አንዱ ይሄ ነው። ጋዜጣ ምናም ብቻ ሎተሪ ደርሶኛል ሊሆን ሊለለችሁ ይችላል። እንደዚህ አይነት ነገር ሲያደርጋችሁ ምንም አይነት ነገር ከማታውቁ ሰው መቀበል የለባችሁ ማለት ነው። ለምንድን ነው ሲናል ይህን ነገር የሚያደነዝዘው እጽ ሊቀቡት ይችላሉ። ይህን የሚሰጧቸውን ቢዝነስ ካርድ ሊሆን ይችላል፣ ጋዜጣ ሊሆን ይችላል፣ መጽሔት ወይም ወረቀት ሊሆን ይችላል፣ ወይም የሎተሪ ወረቀት ይህን ነገር ሊቀቡት ይችላሉ። ስለዚህ እናንተን አንብሁሊ ብሎ ሲሰጧችሁ እዛ እጃችሁ ንክክ ይፈጠረ ማለት ነው። እዛ ነገር እጹ ጋር ንክክ ይፈጠረ። ከዛ በኋላ ደግሞ እጃችን ላይ ብዙ ጊዜ ፊታችን ወደፊታችን መውሰዳችን አይቀርም። በዛ አጋጣሚ እጹ ወደ ሰውነታችን ይገባል ማለት ነው። ስለዚህ ይሄ አጽ አደገኛም ከሆነ ምናልባት ጀስት ፊታችሁ መንካትም ላይ ይጠበቅበት ይችላል። ጀስት በቆዳችሁ ወደ ውስጥ ሊሰርግ ይችላል፣ እጃችሁ ከነካው ወደ ውስጥ ሊሰርግ ይችላል ማለት ነው። በጣም አደገኛ አጽ ከሆነ በዛ ፍጥነት ሊገባ ይችላል። ከዛ በኋላ መደንዘዝና መነ ሁለል ነው የምትጀምሩት ማለት ነው። ከዚህ በኋላ እናንተ ምንም ራሳችሁን አትቆጣጠሩም። ሰዎቹ ናቸው አእምሯቸውን የሚያዙት አጠገባቸው ያሉ እነዛ ሰው ነው አእምሯቸውን የሚጠመዘው እና የሚያዘው እነሱ ናቸው። እናንተ ምንም የምትቆጣጠሩት ነገር የለም ማለት ነው። እነሱ በሚኖራቸው ትሄዳላችሁ፣ በሚያዟችሁን ትፈጽማላችሁ የሚያዟችሁን ታደርጋላችሁ ማለት ነው። ከባድ ነው። ንብረት ብቻ ላይሆን ይችላል በህይወታችሁ እና በአካላችሁም ላይ አደጋ ሊደርስ ይችላል። ብዙ ከዛም የበለጠ ራሳችሁ ላይ ብዙ ችግር ሊመጣ ይችላል። ስለዚህ አንዱ ይሄ ነው። የማታውቁትን ሰው ምንም መቅረብ የለም። በሁለተኛው ከፀጉራችሁ ላይ ቆሻሻ ነገር ለማንሳት ወይም ደግሞ ከፊታችሁ ላይ ለመጥረግ ሊሆን ይችላል። ምንም ሰው ወደ እናንተ እንዲቀርባችሁ በዛ ልክ እንዲቀርባችሁ መፍቀድ የለባችሁ። የማታውቁት ሰው ምሳሌ እንዳልኳቸው መነት ቦታ ሊሆን ይችላል። መንገድ ላይ ሊሆን ይችላል። ታክሲ ላይ ሊሆን ይችላል። የሆነ ፕሮግራም ላይ ሊሆን ይችላል። የማታውቁት ሰው በዛ ልክ መቅረብ ሊገባው የማይችል ሰው ወደ እናንተ ቀርቦ ከፊታችሁ ከጸጉራችሁ ላይ ቆሻሻ ላንሳላችሁ ልጥረግላችሁ የሚል ሰው ሲመጣ በፍጹም ማስጠጋት የለባችሁ። ወትሮም ሰው ላይን አለው፣ የፕራይቬሲ ላይን አለው፣ ገደብ አለው፣ ዞን አለው እና በፍጹም ያንን እናንተ እንዲቀርባችሁ በሚገባው ልክ መቅረብ የሚገባው ካልሆነ በቀር ያንን ድንበር እንዲያልፍና ወደ እናንተ እንዲጠጋ ማድረግ የለባችሁ ማለት። ከዚህም በላይ አንዳንድ ጊዜ በሞባይላቸው ፎቶ ይዘው ወይም ሥዕል ይዘው ለማሳየት ወደ እናንተ ሊጠጉ ይችላሉ። እንደዚ አይነት ነገር ሲሆነ ለምንድን ነው የምታደርጉ? ሲባል አሁንም ቢሆን ወደ እናንተ ፊት በቀረቡ ቁጥር ያንን ህጽፍ ወደ ፊታችሁ የመግባት ነገሩ በአየር በኩል ወደ እናንተ የማሳለፍ ነገሩ ከሰት ስለሚችል ይህንን መከላከል መቻል አለባቸው። ሶስተኛው በመጠጥ ቤት ሊሆን ይችላል፣ በካፌ ሊሆን ይችላል፣ በምግብ ቤት በሆቴል ሊሆን ይችላል። እናንተ የምትጠጡትን መጠጥ ብርጭቆ ወይም ጠርሙስ ከፍቱ አስቀምጣችሁ ጥላችሁ መነሳት የለባችሁ። የምታውቁት ሰው እምነት እምነታችሁን የምትሰጡት ሰው አጠገቡ ከሌለ ራሱን ክፍትታችሁ ሄዳችሁ ተመልሳችሁ ያንን መጠጥ መጠጣት የለባችሁ። እንግዲህ ይህም እንደተለመደው በዛ ሊገባ ስለሚችል ምክንያቱም አንዳንድ ጊዜ በዚህ በመጠጥ በኩል የሚሄዱ ነገሮች ለረጅም ጊዜ እናንተን አፍስሰው አደንዝው ሊያቆዩ ስለሚችሉ ከባድ ችግር ውስጥ ልትወድቁ ትችላላችሁ። አንዳንድ ጊዜ ብቻችሁን መኪናም ስትከፍቱ ምናምን እንደዚህ ሊያጋጠም ይችላል። እንደዚህ መኪና ራሱ አቁማቸው ስትከፍቱ ራሱ መድኒቱ እዛ መኪና እጀታ ላይ ሊኖር ይችላል። ስለዚህ ብቻቸውን ከሆናቸው በጣም አደጋ ውስጥ ልትወርቁ ትችላላቸው። ኢቨን መኪና እንኳን በምትከፍትበት ሰዓት ጥንቃቄ ማድረግ እንደሚፈልግ፣ በተለይ ጥርጣሬ ውስጥ ከገባችሁ መጠጥ ቤት ውስጥ ቆይታችሁ አምሽታችሁ ስትወጡ ሰክራችሁ ወይም ያን ያህል ሞቅ ተወስዶ ናቸው በምን ሰዓት የበሩን እጀታ እንደዚህ ነክቶት ሊሆን ስለሚችል አንዳንድ ጊዜ ጥንቃቄ የሚደረግ ሶፍት ምናምን ተጠቅመው በሩ እጀታ መክፈት እነዚህ ነገሮችን ማድረግ ያስፈልጋል። እነዚህ አይነት ነገሮችን ከግንዛቤ በመውሰድ ራሳቸውን መጠበቅ አለባቸው። ይህ በጣም ትልቅ ሪስክ ያለው ነገር ነው። ስ አሁን ያው ኢትዮጵያ ውስጥ ያሉት ይህንን ነገር የምንጠቀሙ ሰዎች ያው ከገንዘብ የዘለለ ነገር ስለማያደርጉ እንጂ እናንተ አፍዝ አደንግዝ ውስጥ ሆናችሁ ሌሎች ነገሮችን ማድረግ የሚችሉበት ሁኔታ አለ። በተለይ ሴቶች እህቶቻችን ለከፋ ችግር ሊጋለጡ ስለሚችሉ በጣም ጥንቃቄ መውሰድ ቢቻል በጣም ጥሩ ነው። እንደዛ አይነት ነገር እንዳለ ደግሞ ለቅርብ ሰዎቻችን ማሳወቅ አለብን። ሁሌም ራሳችንን ብቻ ሳይሆን ራሳችን አውቀን ራሳችን ንቃት ህሊናችንን ከፍ አድርገን በዙሪያችን ያሉ ሰዎችንም የምንጠብቅ መሆን መቻል አለብን። እንደዛ አይነት ሰዎች ነው መሆን መቻል አለብን ራሳችንን ጠብቀን ሰዎችንም መጠበቅ የምንችል ወይም የቅርብ ሰዎቻችንን፣ ቤተሰቦቻችንን፣ የምንወዳቸውን ሰዎች ብሎም ወገናችንን ሙሉ መጠበቅ የምንችል ሰዎች መሆን መቻል አለብን። ዘመኑ በጣም ችላ የሚባልበት እና ዘላልነት ውስጥ የሚገባበት አይደለም። ስለዚህ ይህንን ግንዛቤ ወስደን በጣም ራሳችንን መጠበቅ አለብን። ኦፍኮርስ ብቻችንም ሳይሆን ያም በፈጣሪ ጥበቃ ውስጥ መሆን መቻል አለብን። የፈጣሪን ጥበቃ መፈለግ አለብን። ያም ሆኑ ግን ራሳችንንም በዛ ልክ ማብቃትና ግንዛቤ ማሳደግ አለብን። ስለዚህ ይህንን ነገር እንዲታውቁ ብዬ ነው። መልዕክቱም ለብዙ ሰዎች ቢደርስ የሚጠቅም ሊሆን ስለሚችል ለሰዎች ተደራሽ እንዲሆን ሸር በማድረግ የራሳችሁን የበኩላቸውን አስተዋጽኦ እንዲታደርጉ ነው የምንጠይቃቸው። በጣም አመሰግናለሁ።